ላይ ተሳፍረው አንድ ላይ የመዳም ሁለት ልጅ እና አክስታቸው በአንድ ቀን ሞተዋል ማለት ነው። የሞቱበትን ምክንያት እነግራቸዋለሁ። እናንተም ደግሞ መጠንቀቅ ያለባችሁ ነገር ስላለ ጥንቃቄ እንድ አደርጉ ማለት ነው። ቪዲዮውን እስከ መጨረሻው መከታተል ቪዲዮውን ላይክ፣ ሼር አድርጉት። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናቸው? ክርስቲያን ወገኖቼም ሰላም ብያለሁ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ሙሲባና ከእንደዚህ አይነት አደረጋ አላህ ይጠብቃችሁ። ወቶ ከመቅረትም አላህ ይጠብቃችሁ ሀገራችን ይህንም አላ ሰላም አድርግልን፣ እኛንም በያለንበት አላ ይጠብቀን እያልኩኝ እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። እባካቸው እባካቸው እህቶቼ ከመዳሞቻችሁ ጋር ይህንን ቦታ ከሄዳችሁ፣ እባካቸው ይሄንን ነገር ተጠንቀቁት ማለት ነው። ለምን ህይወታችሁን አደጋ ላይ ውስጥ ስለሚከታችሁ ማነው እንደሚታቁት በዚህ ሰሞን ኢድ ነበረ። ለኢዱ ጊዜ ለማሳለፍ መዳምና ከነቤተሰቦቿ በሄዱበት የሀያ ስምንት ዓመት አክስታቸውና የአስራ አራት ዓመት የመዳም ልጅ እንዲሁም ደግሞ የአስራ ሁለት ዓመት የመዳም ልጅ በአንድ ቀን ህይወታቸው አልፏል ማለት ነው። አላህ ከእንደዚህ አይነት ሙሲባና አደጋ አላህ ይጠብቃችሁ። ሁላችንም ራሳችን መጠበቅ አለብን እና ከፈጣሪ በታች ሰበቡን ማድረስ አለብን ብዬ ስላሰብኩኝ ዛሬ ይህንን ቪዲዮ ይዤላችሁ መጣሁኝ ማለት ነው። እንደነገርኳችሁ ጠባካቸው እህቶቼ ጥንቃቄ አድርጉ። ማለት ብዙ ጊዜ መዳሞቻችን ይዞን የሚሄዱበት ቦታ አለ። እሱ ምንድነው? ሼል ሻሌ ይሉታል፣ ወይም ደግሞ እስትራሃ ማለት ነው። ጊዜ የሚያሳልፉበት እስትራሃ ውስጥ ደግሞ እንደምታውቁት መስበሃ ወይም ደግሞ ውሃ አለ ማለት ነው። እና እንትን ሰዎች እንትን ምንድን ነው የሚባለው በኛ እዚህ ሀገር ላይ መስበሃ ይባላል እና እዛ ቦታ ላይ አብረው ሄደው ጊዜ ለማሳለፍ ሄደው እንትኑ እዛው ጋንዳ ውስጥ ገብቶ እንትን እነዚህ አክስታቸው እና የ28 ዓመት አክስታቸው የአስራ አራት ዓመት የመዳም ልጅ እንዲሁም ደግሞ የአስራ ሁለት ዓመት የመዳም ልጅ አብረው አንድ ላይ እንትን መስበሃ ውስጥ ገብተው በውሃ እንትን እያሉ ነበረ ማለት ነው እና ምንድን ነው የሚባለው በእኛው፣ ይቅርታ ጠፋብኝ። እና እዛ ውስጥ ላይ ውሃው ላይ ሆነው እየታጠቡ መጨረሻ ላይ ግን እንዲሰምጡ ያደረጋቸው ነገር ምን መሰላችሁ? ባይቢ ማለት ነው። እዚህ ሀገር ላይ በጣም ካህራባ ወይም ደግሞ ማብራት በጣም ሀይለኛ ነው እንደምታውቁትና በጣም በጣም ከባድ ከመሆኑ አንፃር ከውሃ ጋር ሲሆን ደግሞ በጣም ለህይወታችን አደጋ ነው ማለት ነው። በዚህ ምክንያት ወላሂ ከአንድም ሁለቴ ከሁለቱም ሶስቴ የሞቱ ሰዎች አሉ ማለት ነው እና እባካቸው ብዙ ጊዜ እዚህ ሀገር ላይ ሁሉ ነገር በማብራት ነው ታውቃላችሁ፣ ውሃ የሚጠቀሙት በማብራት ነው። ግን ውሃውን ወይም ደግሞ ማብራቱ ውሃውን ከነካው እዛ ውስጥ ላይ እንኳን ልትወጡ አይደለም፣ እዛው ነው የምትቀሩት፣ ደርቃችሁ ነው የምትቀሩት ማለት ነው እና እና እንደነገርኳችሁ ውሃ ውስጥ ገብተው እየተጫወቱ ባሉበት ሰዓት ውሃው ከካረባው ጋር እያያዝ እና እዛ ውስጥ ደርቆ እንዲቀሩ ወይም ደግሞ ወደ ውስጥ እንዲሰምጡ አድርጓቸው፣ ማንም ሳያቸው እነሱ ውሃ ውስጥ እየተጫወቱ ነው ብለው ሌላው ቤተሰብ ውስጥ ላይ ሆኖ እየተጫወቱ እየተነጋገሩ ባሉበት ሰዓት እነዚህ ሶስቱ ሶስቱም እዛ ውሃ ላይ ሆነው እየተጫወቱ ነበረ ማለት ነው። በአጋጣሚ ይሄ ካህረባው ከውሃው ጋር ተያይዞ ምንድን ያደረጋቸው ወደ ውጭ እንዳይወጡ አድርጎ እዛው ላይ ደርቀው እንዲቀሩ ወይም ደግሞ ወደ ውስጥ እንዲሰምጡ፣ በቃ ምንም አይነት ትንፋሽ እንዳያወጡ እንዲውኑ ያስቀራቸው ማለት ነው። ማንም ሳያቸው በአንድ ቀን በአንድ ቤተሰብ ውስጥ የሁለት መዳም ልጆች እና አንድ አክስታቸው በአንድ ቀን በአንድ ሰዓት ውስጥ ህይወታቸው አልፏል ማለት ነው። አስቡት እንግዲህ አንድ ሰው ኢድን ለማሳለፍና ለመደሰት ብሎ ሄዶ መጨረሻ ላይ ግን እንደዚህ አይነት አደጋ ወይም ደግሞ ሶስት ቤተሰብን አጥቶ ወደ ቤት መመለስ ማለት በጣም ከባድ ነው። ከዚህም በፊት የሆነ ቪዲዮ ሰርቼላችሁ ነበረ ቱርክ ሀገር ላይ ተሳፍረው ለመጫወት ወይም ደግሞ ለመዝናናት በሄዱበት ወንድ ልጃቸውን አጥተው ወደ ሳውዲ የተመለሱ ታውቃላችሁ ማለት ነው። እሱም ደግሞ ይሄ የሆነው በምንድነው በውሃ ምክንያት ነው። ውሃው አዳልጦ ወደ ውሃ ውስጥ ገባ። ከዛ ውሃው አሰመጠው። ከዛ ተፈልጎ ተፈልጎ በአምስት ቀን ሆነ የተገኘው ጀናዛው ማለት ነው። ወይም ደግሞ ሬሳው። እና እነዚህም ልጆች ያገኟቸው ሬሳቸውን ነው። ምንም አይነት በቃ እዛ ውስጡ ላይ ጩኸት አልጮሁም፣ ምንም አይነት ድምፅ አላወጡም። ለምን ከአረባው ከውሃው ጋር ስለሆነ እዛው ደርቀው እንዲቀሩና አፋቸው በቃ እንዲያዝ አድርጎ ታቃላቸው። ከአረባ ሲይዛቸው ምንም አይነት ድምፅ እዛው ድንዝዝ አድርጎ ነው የሚያስቀራችሁና እባካችሁ ብዙዎቻችን ይሄ ራሱ ከመዳሜ ጋር ከሄድኩሽ እዛ ውስጥ ገብቼ ውሃ ውስጥ ገብቼ መጫወት እፈልጋለሁ። በጣም ብዙ ጊዜ አድርገዋለሁ ማለት ነው። እባካችሁ ተጠንቀቁ። ማለት ነው ይህንን ቦታ እናንተ ለመጫወት ብላችሁ ስትገቡ እዛው ላይ ሰምጣችሁ ልትቀሩ ትችላላችሁ። ማንም ሳያችሁ፣ ማንም ቦታ ሳይሰጣችሁ ሕይወታችሁ ሊያልፍ ይችላል ማለት ነው። እና ከዚህ በፊት ታውቃላችሁ አንዲት ኢትዮጵያ ሁለት ልጆችን እንትን አድናለሁ ብላ ውሃ ውስጥ ሰምጣ እንደቀረች ታውቃላችሁ ማለት ነው። እና እባካችሁ እህቶቼ፣ እኛ ሰርተን ለመለውጥ የመጣ ነው። እባካችሁ እራሳችሁን ጠብቁ ማለት ነው። አላ ከእንደዚህ አይነት ደርጋና፣ ከእንደዚ አይነት ፈተና፣ ከእንደዚህ አይነት ከባድ ነገር አላህ ይጠብቀን። በጣም ከባድ ነው አንድ ሰው ኢድን ለማሳለፍ ለመደሰት ብሎ ሄዶ ሀዘንን ይዞ ወደ ቤቱ ሲመለስ፣ አስቡት እንግዲህ። አንዲት መዳም ሁለት ልጆቿ ነታ ወደ ቤቷ ስትመለስ፣ እንዲሁም ደግሞ አክስታቸውን አስቡት እንግዲህ። እና በአንድ ቤተሰብ ውስጥ ሶስት ሰው በአንድ ቀን ሞተዋል ማለት ነው። እና ብዙ ጊዜ መዳሞቻችን ይዘውን የሚሄዱት እስትራሃ ውስጥ ደግሞ የተኛውም እስትራሃ ውስጥ ደግሞ ውሃ የሌለበት እስትራሃ ውስጥ የለም ማለት ነው። እና ልጆቹ ገብተው ሲጫወቱ እናንተንም ከነሱ ጋር ግቡ ሊሏችሁ ስለሚችሉ እህቶቼ ራሳችሁ ሰውን ጠብቁ ማለት ነው። በአሁኑ ሰዓት ላይ ከአረባ በጣም ከባድ ነው። ማብራት ማለት የሳውዲ አረቢያ ማብራት በጣም ኃይለኛ ነው። እኔ ከዚህ በፊት ይዞኝ ስለሚያቅ ነው ከአንድም ሁለቴ ከሁለቱም ሶስቴ እና ተጠንቀቁ ማለት ነው። እሱም ደግሞ ምንድን ነው፣ እኔ የያዘኝ መጥበቅ ውስጥ ፊሽ አለም ወይም ደግሞ እንትን ቻርጅ የሚቸረጅበት ወይም ደግሞ የተኛውንም አይነት እንትን ሸዋያ ሊሆን ይችላል። አሁን ኩብዝ ሰርታችሁ እንትን ኩብዙን እንዴ እንትን እንዲል ቀይ እንዲሆን አንዳንዴ ሰዊ ልኮብዝ ሀጥ ያለ ሸዋያ ይላሉ ማለት ነው እና እዛ ላይ ስታደርጉት፣ እኔ እዛ ላይ አድርጌ መጀመሪያ ላይ እንትኑን ጅዳሩን ወይም ደግሞ ግርግዳውን የጣብ ያለችኝ ማለት ነው። የመጥበኩን ግርግዳ እያጠብኩኝ ውሃ ለካ እንትኑ ላይ የካህረባው እንትን ፊሹ ላይ ውሃ ገብቶበታል እኔ ያላየሁትም ማለት ነው እና ከዛ ሳላስበው ስጄ ይህንም ፊሹን እንትን ስገጥመው እዛው ጸጥን ያደረገኝ ወላሂ ነው። ሙላችሁ እንዲ በአንዴ እንደዚህ እንትኑን ፊሹን ወደ እንትኑ ላይ ስሰካው ከዛ እኔን በአንዴን አፈናጥሮ የጣለኝ ማለት ነው። አስቡት እንግዲህ እኔ እዛው ላይ ይዞኝ ቢሆን እዛው ላይ አድርቆኝ ቢሆን አስቡት። ማንም የለም። መጥበኩስ እኛ መጥበኩስ ስንሰራ ብዙ ጊዜ አረቦች አይዩንም፣ እና ብዙ ጊዜ መጥበኩስ ስለምንሆን አላህ ይጠብቀን። በነገራችን ላይ እና በጣም ከባድ ነው እህቶቼ። የዚህ ሀገር ከሀረባ ቀላል ነገር አይደለም። በጣም ሀይለኛ ነው። ሁለት መቶ ሀያ እንትን ነው ፓወር ነው ያለው እና እንደኛ ሀገር ደካማ አይደለም። እንኳን የኛ ሀገር ራሱ በጣም ከባድ ነው። እና እህቶቼ ራሳችሁን ጠብቁ። እንዲሁም ደግሞ መስበሃ ወይም ደግሞ እስትራሃ ላይ ስትሄዱ እዛ ላይ ገብታችሁ ውሃ ላይ ትን ባትሉ ባትዋኙ። በይ መዋኘት ገና አሁን መጣልኝ። አይ መጀመሪያ ላይ ጠፍቶብኝ ነበር እና መዋኘት ይቅርባችሁ፣ ባትዋኙ ይሻላል እና እኛ በህይወት ብንቆይ ይሻላል። ገብቷችኋል። እናንተ ለጊዜያዊ ደስታ ብላችሁ ህይወታችሁን የሚያሳጣችሁን ነገር አታድርጉ ባይ ነኝ። ለማንኛውም ሐባይቢ የዛሬ ቪዲዮ ይህንን ይመስላል። አላህ ከእንደዚህ አይነት ለጋ፣ ከእንደዚህ አይነት ሙሲባ፣ ከእንደዚህ አይነት ፈተናዎች አላህ ይጠብቀን። ያልኩኝ ቪዲዮን ግን ላይክ ሼር ማድረጋችሁን አትርቱ። ለቻናል የመዲስ ሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ ከኔ በላይ ደግሞ አላህ ይውደዳችሁ ባላችሁበት በሙሉ ጤንነት በሙሉ ሰላም ከሀገራችሁ እንደወጣችሁ በሙሉ ጤንነትና ሰላም ለሀገራችሁ ያብቃችሁ። ላለው ወዳችኋለሁ፣ ከእኔ በላይ አላህ ይውደዳችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ